ሰላም ጤና ይስጥልኝ። የተከበራችሁ የሶለዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ሰኞ ያዘጋጀናቸው አዳዲስ እና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። የትእምት የፋይናንስ እንቅስቃሴዎችና የሰራተኞች ደሞዝ ታግዷል ተባለ። ምንጮች ለትግራይ ትሪቡን ዛሬ ሰኔ 16፣ 2017 ዓ.ም እንደገለጹት የፋይናንስ እንቅስቃሴው የተቋረጠው የትግራይ እግር ምትካል ትግራይ ማለትም ኢፈርት ኢንቨስትመንት ማዕከል የፋይናንስ ኃላፊ የሆኑት አቶ አለም ሰገድ አሰፋ በአዲሱ ህገወጡ ገውጥ የህዋት አመራሮች ቦርድ ከታገደ በኋላ ነው ብለዋል። በዚህ ሳምንት በነባሩ ህጋዊው እና በአዲሱ ህገወጥ አመራር መካከል ደብዳቤ በመጻጻፍ ውጥረት ተባብሷል። በዶክተር አዲስ አለም ባሌማ የሚመራው ህገወጡ የነደብረ ጽዮን አመራር ሰኔ 13 2017 ዓ.ም በጻፈው ደብዳቤ ለነባሩ አመራር ንብረት እንዲያስረክብ ያሳሰበ ሲሆን በቴድሮስ ሃጎስ የሚመራው የቀድሞ አመራር ሰኔ 14 2017 ዓ.ም በጻፈው ምላሽም ለህገወጥ ቡድን የማስረክበው ንብረት የለኝም ማለቱ ይታወሳል። በትእምት ኢፈርት ዙሪያ ያለው ውጥረት የፋይናንስ እንቅስቃሴው እንደቆመ የተገለጸ ሲሆን የፌዴራል መንግስትም የተቋሙ ፋይናንስ የድርጅቱን የገንዘብ እንቅስቃሴ አግዶ በባለአደራ አስተዳደር ቦርድ እንዲመራ ሊያደርገው ይችላል የሚል ሀሳብም እየተነገረ ይገኛል። ትእምት ኢፈርት የኢንቨስትመንት ማዕከል መሰቦ ሲሚንቶ ፋብሪካንና ድምፂ ወያነ ትግራይ የቴሌቪዥንና ሬዲዮን ጣቢያን ጨምሮ 15 ኩባንያዎችን ያስተዳድራል። መረጃው ትግራይ ትሪቡን ዘግቦታል። በትግራይ በሁለት ዓመት ውስጥ 56 ሺህ ወጣቶች በአደገኛ መንገድ መሰደዳቸው ተገለጸ። በሁለት ዓመት ውስጥ 56 ሺህ ወጣቶች ከትግራይ በህገ ወጥና አደገኛ መንገድ መሰደዳቸውን የትግራይ ክልል የወጣቶችና ስፖርት ጉዳይ ቢሮ አስታውቋል። በክልሉ ያለው ያልተረጋጋ ፖለቲካዊ ሁኔታና ስራ አጥነትን ለወጣንዶች ስደት መበራከት ምክንያት መሆኑ የተገለጸ ሲሆን የነዚህ ወጣቶች መዳረሻ ደግሞ በአብዛኛው ሳውዲ አረቢያ እና በሊቢያ በኩል ወደ አውሮፓ መሆኑ ተገልጿል። የትግራይ ወጣቶች ቢሮ ኃላፊ የሆኑት አቶ ሀዱሽ ስባጋድስ በተለያዩ ችግሮችና ስጋቶች ምክንያት በርካታ ወጣቶች በትግራይ የመኖር ፍላጎት የላቸውም ብለዋል። አቶ ሀዱሽ ከ56 ወረዳዎች የተገኘ መረጃ እንደሚያመለክተው 56 ሺህ ወጣቶች ከክልሉ ተሰደው መውጣታቸው ነው ሲሉ መግለጻቸው ዶቼቬሌ ዘግበዋል። ግልገል ጊቤ 3 7 ሺህ ጊጋዋት ሰዓት የኤሌክትሪክ ኃይል አመነጨ። የግልገል ጊቤ 3 ኃይል ማመንጫ ግድብ 7 ሺህ ጊጋዋት ሰዓት የኤሌክትሪክ ኃይል አመንጭቷል ሲሉ የግድቡ ስራ አስኪያጅ አቶ ሀብታሙ ሰሙ ገልጸዋል። አቶ ሀብታሙ እንዳሉት ግልገል ጊቤ ሶስት ኬንያን ጨምሮ ለቀጠናው ሀገራት የኤሌክትሪክ ኃይል በማቅረብ ትልቅ አስተዋጽኦ እያበረከተ ነው። የኤሌክትሪክ ኃይል ማመንጫ ግድቡ የታዳሽ ኃይልን በማሳደግና የበካይ ጋዝ ልቀትን በመንቀነስ ለአረንጓዴ ኢኮኖሚ ግንባታ ጉልህ ሚና እየተጫወተ እንደሚገኝም አስረድተዋል። በ2009 ዓ.ም አገልግሎት የጀመረው ግድቡ በአሁኑ ወቅት በኢትዮጵያ የኤሌክትሪክ ኃይል አቅርቦት ላይ ከፍተኛውን ድርሻ በመያዝ ለሀገሪቱ ኢኮኖሚ አዎንታዊ ሚና እየተወጣ የሚገኝ ግዙፉ ፕሮጀክት ነው ብለዋል። ግድቡ 1870 ሜጋዋት የኤሌክትሪክ የማመንጨት አቅም ያለው ሲሆን ከታላቁ የኢትዮጵያ ህዳሴ ግድብ ቀጥሎ ግዙፉ የኃይል ማመንጫ መሆኑን ተናግረዋል። የግልገል ጊቤ ሶስት የኤሌክትሪክ ኃይል ማመንጫ ግድብ የሀገሪቱን የኃይል አቅርቦት 50 በመቶ በመሸፈን ለጎረቤት ሀገራት ኃይል በማቅረብ ከፍተኛ ሚና እየተወጣ ይገኛል ተብሏል። የኃይል ማመንጫ ግድቡ የስራ ሂደት በኢትዮጵያውያን ብቁ ባለሙያዎች እየተመራ መሆኑን ጠቁመው እያደገ ለሚገኘው ሀገራዊ የኤሌክትሪክ ፍላጎት ምላሽ በመስጠት ረገድ ትልቅ አስተዋጽኦ ማበርከቱን ጠቅሰዋል። በተያዘው ዓመትም ሰባት ሺህ ጊጋዋት ሰዓት ኃይል በማመንጨት ለኢኮኖሚ እንቅስቃሴው ከፍተኛ ሚና እየተጫወተ ነው ማለታቸው የኢትዮጵያ ዜና አገልግሎት ዘግበዋል። ኔዘርላንድ በቅኝ ግዛት ዘመን ከናይጀሪያ የተዘረፉ ቅርሶችን መለሰች። ኔዘርላንድ በቅኝ ግዛት ዘመን ከናይጀሪያ የተዘረፉ 119 ቅርሶችን ለሀገሪቱ መልሳለች። ቱ የሰው ልጅ አመጣጥን የሚያመላክቱ ቅሪተ አካላትን ጨምሮ የሀገሪቱን ስልጣኔ የሚያመላክቱ የብር እና የሸክላ ውጤቶች መሆናቸው ተገልጿል። ናይጀሪያ በቅኝ ግዛት በነበረችበት ወቅት በ19ኛው ክፍለ ዘመን በብሪታንያ ወታደሮች ተዘርፈው በተለያዩ ሀገራት ተበታትነው የሚገኙ ቅርሶች አሏት። በቅኝ ግዛት ዘመን ከተዘረፉ ቅርሶች ውስጥ አሁን በአንድ ጊዜ በርካታ ቁጥር ያለው ቅርስ የመለሰችው ኔዘርላንድ ናት። ናይጄሪያ እንደ አውሮፓውያን አቆጣጠር በ2022 በዓለም ዙሪያ ከሚገኙ ሙዚየሞች በመቶዎች የሚቆጠሩ ቅርሶቿ እንዲመለሱላት ጠይቃለት። ሀገሪቱ ጥያቄ ባቀረበችበት በዚያው ዓመት በብሪታንያ ወታደሮች ተዘርፈው በለንደን ሙዚየም የሚገኙ 72 ቅርሶቿን እንዳስመለሰች አፍሪካ ኒውስ በዘገባው አስታውሷል። ናይጀሪያ አሁንም በዓለም ላይ ያሉ ቅርሶቿ እንዲመለሱላት እየጠየቀች ትገኛለች። በአልጀሪያ በእግር ኳስ ስታዲየም በደረሰ አደጋ የሶስት ደጋፊዎች ሕይወት አለፈ። በሀገሪቱ ፕሪሚየር ሊግ ሻምፒዮን የሆነው የማክ አልጀር ክለብ ደጋፊዎች በመጨረሻ ሳምንት ድሉን በስታዲየም በማክበር ላይ እንዳሉ አደጋ ደርሰዋል። በስታዲየሙ አንድ ወገን ህንጻ ላይ ከመጠን በላይ ደጋፊዎች ተሰባስበው ከጨዋታው መጠናቀቅ በኋላ ደስታቸው ሲገልጹ ህንጻው ተደርምሶ የሶስት ደጋፊ ህይወት ተቀጥፏል። በተጨማሪም ከሰባ የሚበልጡ ደጋፊዎች ቀላልና ከባድ የአካል ጉዳት እንዳጋጠማቸው የአልጄሪያ ጤና ጥበቃ ሚኒስቴር አስታውቋል። ሚኒስትሩ በወጣው መግለጫ ጽኑ ጉዳት የገጠማቸው ደጋፊዎችን ህይወት ለማትረፍ የተከናወነው ስራ ውጤታማ መሆኑን አንስቷል። ማክ አልጀር እግር ኳስ ክለብ በደጋፊዎች ላይ በደረሰው አደጋ ማዘኑን ገልጾ ከመጠን በላይ ሰው በስታዲየሙ አንድ ክኛ ፕሬዝዳንት ፑቲን ከኢራን የውጭ ጉዳይ ሚኒስተር ጋር ተወያዩ። የሩሲያው ፕሬዝዳንት ቪላድሚር ፑቲን የኢራን የውጭ ጉዳይ ሚኒስተር አባስ አራግቺን ተቀብለው አነጋግረዋል። በመካከለኛው ምስራቅ የተፈጠረ ውጥረት እየተባባሰ በመጣበት በዚህ ወቅት በሩሲያ ፕሬዝዳንት ፑቲን እና በውጭ ጉዳይ ሚኒስተር አባስ አራክጂ መካከል በክሬምሊን ቤተመንግስት የተካሄደው ይህ ውይይት በሁለት ሀገራት ወቅታዊ ትብብር ዙሪያ የተከረ ነው መባሉን የሩሲያ የዜና ወኪል ታስ ዘግበዋል። በውይይቱ ላይ በኢራንና በእስራኤል ግጭት የሩሲያ አቋም የሚታወቅ ነው ያሉት ፕሬዝዳንት ፑቲን ይህንንም በውጭ ጉዳይ ሚኒስተራችን በኩል በግልጽ አስገንዝበናል ብለዋል። በዚህም በጸጥታው ምክር ቤትና በተባበሩት መንግስታት ድርጅት ስብሰባዎች የያዝነው አቋም ታውቃላችሁ ሲሉ ለውጭ ጉዳይ ሚኒስተሩ የሩሲያን አቋም አስገንዝበዋል። የሩሲያ የውጭ ጉዳይ ሚኒስተር ሞስኮ በኢራን የኒውክሌር ተቋማት ላይ አሜሪካ የፈጸመችውን ጥቃት በማውገዝ የኃላፊነት የጎደለው ጥቃት የተባበሩት መንግስታት ቻርተርን የሚጥስ ነው ሲል መግለጫ ትናንት አውጥቷል። የውጭ ጉዳይ ሚኒስትሩ ትናንት አሜሪካ በኢራን ላይ ጥቃት ከፈጸመች ከሰዓታት በኋላ በቱርክ ኢስታንቡል ተገኝተው በሰጡት ጋዜጣዊ መግለጫ ወደ ሞስኮ በማቅናት ወዳጅ ሀገር በማለት ከጠሯት ሩሲያ ባለስልጣናት ጋር ተገናኝተው እንደሚመካከሩ መግለጻቸው ይታወሳል። አራግቺ በቱርክ ኢስታንቡል በሰጡት በዚህ ጋዜጣዊ መግለጫ አያይዘው ሲገልጹ ኢራን በወረራ ስር ናት ብለው ነበረ። ኢራን በተባበሩት መንግስታት ቻርተር መሰረት ራስዋን የመከላከል መብት እንዳላትም አንስተው በነፃነታችንና በሉዓላዊነታችን ላይ አንደራደርም፣ ነፃነትና ሉዓላዊነታችንን ለማስጠበቅ ሁሉንም አማራጮች እንጠቀማለን ብለውም ነበር በመግለጫቸው ላይ። እስራኤል ስድስት የኢራን አየር ማረፊያዎችን ማጥቃቷን ገለጸች። የእስራኤል መከላከያ ሚኒስቴር የኢራንን ስድስት አየር ማረፊያዎችን እንዲሁም አስራ አምስት የጦር አውሮፕላኖችን ጆቶችና ሄሊኮፕተር ማውደሟን አስታውቃለች። የእስራኤል መከላከያ ሰራዊት በበኩሉ በማህበራዊ ትስስር ገጹ ባጋራው መረጃ ጥቃት የተደረገባቸው አየር ማረፊያዎች በኢራን ምዕራብ፣ ምስራቅና ማዕከላዊ አካባቢዎች የሚገኙ ናቸው ብለዋል። በተሰነዘረው የድሮን ጥቃት ኤፍ 15ና ኤፍ 5 የጦር ጄቶች የአየር ላይ ነዳጅ መሙያ አውሮፕላን እንዲሁም ኤኤች አንድ የተባለ የውጊያ ሄሊኮፕተር ማውደም መቻሉም ነው የተገለጸው። እንደ ቢቢሲ ዘገባ እስራኤል በሰነዘረችው ጥቃት የኢራን ጦር ጄቶች መነሻና ማረፊያዎችን በዋናነት ኢላማ አድርጋለች። ጥቃቶቹ መቼ እንደተሰነዘሩ በግልጽ ያልተጠቆመ ሲሆን፣ ኢራን እስካሁን ላይ ስለ ጥቃቱ ምንም ያለችው ነገር የለም። የእስራኤል ጦር በተጨማሪም በኢራን ፎርዶ የኒኩሌር ማበልጸጊያ ጣቢያ አቅራቢያ ጥቃት ፈጽመዋል። የእስራኤል ጦር በኢራን ፎርዶ የኒኩሌር ማበልጸጊያ ጣቢያ አቅራቢያ ጥቃት መፈጸሙን አረጋግጧል። የእስራኤል ጦር በሰጠው መግለጫ ወደ ፎርዶ የኒኩሌር ተቋም የሚወስዱ የመግቢያ መንገዶችን ለማስተጓጎል ያለመ ጥቃት መፈጸሙን አስታውቋል። ጥቃቱ በቀጥታ ኒኩሌር ጣቢያው ላይ ሳይሆን አዋሳኝ መንገዶችን ያጠቃ መሆኑን የእስራኤል ጦር ሬዲዮን ዋቢ አድርጎ አልጀዚራ ዘግበዋል። በሌላ በኩል ኢራን በእስራኤል ላይ አዲስ የሚሳኤል ጥቃት ፈጽማለች። ኢራን በዛሬው ዕለት በእስራኤል ላይ አዲስ የሚሳኤል ጥቃት ፈጽማለች። በሁለት ሀገራት መካከል ያለው ግጭት እየተባባሰ በመጣበት በዚህ ሰዓት ኢራን አዲስ የሚሳኤል ማዕበል በእስራኤል መክፈቷ የእስራኤል ጦር አስታውቋል። ወታደራዊ መግለጫው እንዳመላከተው አዲሱ የሚሳኤል ጥቃት በማዕከላዊና በሰሜን እስራኤል አካባቢዎች ያነጣጠረ ነው። የአየር መከላከያዎች የኢራን ሚሳኤሎችን ለማክሸፍ እየሰሩ መሆናቸውን ጦሩ ተናግረዋል። እስራኤል እና ኢራን ቴል አቪቭ ወታደራዊና የኒውክለር መስሪያ ቤቶችን ጨምሮ በተለያዩ የኢራን ጣቢያዎች ላይ ድንገተኛ ጥቃት ከሰነዘረች በኋላ ቴራን የአጸፋ ጥቃቶች እንደምትፈጽም በተደጋጋሚ ስትገልጽ ቆይታለች። የሁለቱ ሀገራት ጦርነት አሜሪካን አሳትፎ የቀጠለ ሲሆን በኢራን የሚሳኤል ጥቃት ቢያንስ 25 ሰዎች መሞታቸውና በመቶዎች የሚቆጠሩ ዜጎች መቁሰላቸውን የእስራኤል ባለስልጣናት ገልጸዋል ሲል አናዶሉ ዘግበዋል። ይህ በእንዲህ እንዳለ ኢራን ውስጥ በእስራኤል ጥቃት ቢያንስ 430 ሰዎች ሲገደሉ ከ3500 በላይ የሚሆኑ ዜጎች መቁሰላቸውን የኢራን ጤና ጥበቃ ሚኒስተር አስታውቋል። በተያያዘ ዜና የኢራኑ ፕሬዚዳንት ማሱድ ፔዝ ሼኪያን የአሜሪካና እስራኤልን ጥቃት ለማውገዝ ከህዝባቸው ጋር ለተቃውሞ ወደ አደባባይ ወጥተዋል። ፕሬዚዳንቱ ድርጊቱን ለማውገዝ በተጠራው ሰልፍ ላይ በዋና ከተማዋ ትሄራን ታይተዋል። አሜሪካ በኢራን የኒውክሌር ማባለያ ጣቢያዎች ላይ ጥቃት መሰንዘሯን ተከትሎ ነው ሰልፎች እየተደረጉ የሚገኙት። ሞት ለአሜሪካ በሚል መፈክሮ ዜጎች አደባባይ በወጡበት አጋጣሚ ፕሬዚዳንቱ አብሮ መታየታቸው የጉዳዩን አሳሳቢነት ይጠቁማል ተብሏል። በጸረ አሜሪካው ተቃውሞ ላይ ከተማሪዎች ጋር ሲንቀሳቀሱ ታይተዋል ማሱድ ፔዜሽኪያን። ለትልቁ ጦርነት ተዘጋጅናል የሚሉ ጽሑፎችም በቴህራኑ ተቃውሞ ላይ ጎላ ብለው ሲታዩ እንደነበር መህር ኒውስ አስነብቧል። ፕሬዚዳንት ማሱድ ፔዜሽኪያን የአሜሪካን ጥቃት ያወገዙ ሲሆን ጥቃቱ የዓለምን ሕግና ስርዓትን እንደመናድ ይቆጠራል በሚል ቀደም ሲል መኮንናቸው አይዘነጋም። በሄግ ኔዘርላንድስ፣ በለንደን እንግሊዝ እና በኒውዮርክ አሜሪካ ሰልፎች ተደርገዋል። ሩሲያ በዩክሬን ዋና ከተማ በፈጸመችው ጥቃት ሰባት ሰዎች ተገደሉ። በኪዮቭ ክልል በአንድ ሌሊት በተፈጸመ የሩሲያ የሚሳኤልና የሰው አልባ አውሮፕላን ጥቃት ቢያንስ ሰባት ሰዎች ሲገደሉ በርካቶች ቆስለዋል ሲል የሀገር ውስጥ ጉዳይ ሚኒስትሩ አስታውቋል። ኢጆር ክላይመንኮ በማህበራዊ ሚዲያ ላይ በለጠፉት ጽሁፍ የመኖሪያ አካባቢዎች፣ ሆስፒታሎችና የስፖርት መሰረተ ልማቶች በጥቃቱ ተጎድተዋል። ከሞቱት መካከል ቢያንስ ስድስቱ በዋና ከተማዋ ባለ ከፍተኛ ፎቅ ላይ የሚገኙ ነዋሪዎች መሆናቸውን የኪዮቭ ከንቲባ ቪታሊ ክሌችኮ ገልጸው ሌሎች 22 ሰዎች በከተማዋ ቀስሏል ብለዋል። ከቅርብ ሳምንታት ወዲህ ሩሲያ በዩክሬን ከተሞች ላይ ከፍተኛ የአየር ጥቃቶች እየፈጸመች ትገኛለች። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ሰኞ ዕለት ስለግጭቱ ለመወያየት ወደ ለንደን አቅንተዋል። በቅርቡ ቀናት ውስጥ ሩሲያ 352 ሰው አልባ አውሮፕላኖች እና 16 ሚሳኤሎች በዩክሬን ግዛቶች በተለይም በኪዮቭ አካባቢ ላይ ጥቃት መፈጸሟን የዩክሬን አየር ኃይል አስታውቋል። የዩክሬን የድንገተኛ አደጋ አገልግሎት የተደናገጡ ነዋሪዎች እየነደደ ካለውና ከፈራረሰው ሕንፃ ሲወሰዱ የሚያሳይ ምስል ተጋርቷል። በርካታ ነዋሪዎች በሜትሮ የባቡር ጣቢያ ውስጥ ተጠልለው አድረዋል። የተከበራቸው የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሰኞ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከእኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ፣ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።